ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የልውል እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም የአስራት አደራ ልጆች፣ በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋህዶ እምነት ተከታይ የሆናችሁ በሙሉ እንኳን አምላክን ለወለደች ለቅድስት ድንግል ማርያም አባቷ ለሆነ የከበረ ቅዱስ ኢያቄም አመታዊ የረፍት መታሰቢያ በዓል በሰላም፣ በፍቅር፣ በምህረቱ እና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለስደግ ጋራ ደረሰን። ለሀያሉሉ ለእግዚአብሔር ክብር ምስጋና ሁሉ ለርሱ ይሁን አሜን። አንድ አምላክ በሚሆን በአቦወል በመንፈስ ቅዱስ ስም ያዝያ ሰባት ለፍጥረት ሁሉ መዳን ምክንያት የሆነች ነጽህት ዘር ክብርት መቤታችን ከእርሱ የተገኘች አምላክን ለወለደች ለቅድስት ድንግል ማርያም አባቷ የሆነ የከበረ ቅዱስ ኢያቄም አረፈ። ሰማዕታቱ ቅዱስ አጋቦስና ቅዱስ ቴዋድራ ደግሞም የአባ መቅሩፋ መታሰቢያ በዓላቸው መሆኑን ስንክሳሩ በስም ይጠቅሳቸዋል። አባታችን ቅዱስ ኢያቄም ጴጥሪቃና ቴክታ የሚባሉ ደጋግ ሰዎች በኢየሩሳሌም በአንድነት ተጋብተው ይኖሩ ነበረ። እነዚህም በእግዚአብሔር የሚያምኑ የተወደዱ ጻድቃን ሰዎች ነበሩ። እነዚህም ሰዎች በእግዚአብሔርም በሰውም ዘንድ የተመሰከረላቸው ባለጸጋዎች ነበሩ። ነገር ግን መካን ስለነበሩ የሚወርሳቸው ልጅ አልነበራቸው። አንድ ቀን ቤጥሪቃ ቴክታን እንዲህ አላት፣ እህቴ ሆይ ይህን ሁሉ የሰበሰብነውን ገንዘባችን ምን እናደርገዋለን? ልጅ የለን የሚወርሰን፣ አንቺም መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላቅም አላት። እርሷም ወንድሜ ሆይ አምላክ እስራኤል ለእኔ ልጅ ቢነሳኝ አንተም እንዴት የሆነ ትቀራለህን? ከሌላ ደርሰህ ውለድ እንጂ ብላ ብታሰናበተው እንደዚህ ያለ ነገር እስ እንኳን ላደርገው በልቦናዬም እንዳላሰበው አምላክ እስራኤል ያውቃል፣ አላት። እርሷም አምላክ እስራኤል የሚያደርገውን የሚያውቅ የለም። ትላንትና ማታ በህልሜ ነጭ ጥጃ ከማሐፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ ሰባት ትውልድ ሲዋለድ ሰባተኛቱ ጨረቃን ስትወልድ ጨረቃም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከህልም ፈቺው ዘንድ ሄዶ የተነገረ እርሱም በጠዋት ከህልም ፈቺው ዘንድ ሄዶ የነገረችውን ሁሉ ነገረው። ያም ህልም ፈቺ እግዚአብሔር በምሕረቱ አይቷችኋል፣ በሰሃሉ መግቧችኋል ሰባት ንስት ጥጆች መውለዳችሁ ሰባት ሴት ልጆችና የልጅ ልጆች ትወልዳላችሁ። ከቤታችሁ ሰባተኛ የቱ ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረት ትወልዳላችሁ የፀሐይ ነገር ግን አልታወቀኝም አለው። እርሱም የነገረውን ሁሉ ሄዶ ለሚስቱ ነገራት። እርሷም እንጃ አምላክ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። ከዚያም ጸንሳ ሴት ልጅ ወለደች። ስሟንም ሄመን ብለው አወጡላት። ሄመንም አድጋ ለአካለ መጠን ስትደርስ ባል አጋብተዋት ሴት ልጅ ወለደች። በስምንተኛ ቀኗም ድርዲ ብለው ስም አወጡላት። ድርዲም አድጋ እንዲሁ ሴት ወለደችና ቶና አለቻት። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካርም እንዲሁ ሴት ልጅ ወልዳ ሲትና አለቻት። ሲትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት ሄርሜላም እንዲሁ ሴት ልጅ ወልዳ ነጽሔት ቅድስት ክብርት የምትሆን እመቤታችንን የወለደቻትን ቅድስት ሐናን ወለደች። ይህችም ቅድስት ሐና በስርዓት አድጋ ለአእምሮ ስትበቃና አካለ መጠን ስትደርስ ከቤተ መንግስት ወገን ከነ ቅዱስ ዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። እነዚህ ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅ አጡ። እነርሱም እጅግ ደጋግ ሰዎች ነበሩ። አንድ ልጅስ እንኳን ስላልነበራቸው እጅግ ያዝኑ ነበረ። ወደ ቤተ መቅደስ እየሄዱ እግዚአብሔር ልጅ ይሰጣቸውም ዘንድ አጥብቀው ይለምኑት ነበር። መባ ይዘው ለሊቀ ካህኑ ሲሰጡት ሊቀ ካህኑም ሊቀ ካህኑም ሳይቀር እግዚአብሔር ብዙ ተባዙ ያለውን ሕግ በእናንተ ላይ እንዳይፈጸም አድርጎ ልጅ የከለከላችሁ ኃጢአተኛ ብትሆኑ ነውና መባችሁን አልቀበልም ብሎ በእጅጉ አሳዝኗቸዋል። በሊቀ ካህኑ እያዘኑና እየተከዙ ሲመለሱ ከድካማቸው ያርፉም ዘንድ ዛፍ ስር ተቀምጠው ሳሉ እርግቦች ጫጩቶቻቸውን ሲያጫወቱ ተመልክተው ለእነዚህ ወፎች እንኳ ልጆችን የሰጠህ አምላክ ለእኛስ መቼ ይሆን ልጅ የምትሰጠን ብለው እጅግ አምርረው አለቀሱ። ቅዱስ ኢያቄምና ቅድስተ ሀና ሲያዝኑ፣ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ሄደው አቤቱ ጌታችን ሆይ፣ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎት አገልግሎ እንዲኖር እንሰጣለን። ሴት ልጅን ብትወልድ እኋ ቀርታ ሞሰብ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስለት ገቡ። ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስለታችሁን ይቀበላችሁ፣ የልቦናችሁንም ሀሳብ ይፈጽምላችሁ ብሎ አሳረገላቸው። ከዚያም በኋላ ቅድስት ሀናና ቅዱስ ኢያቄም እለቱን ራእይ ያይተው ነገር አግኝተው አደሩ። ራዩስ እንዴት ነው ቢሉ ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አላት። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጹሕ ባህሪው ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አለቱ ኢያቄም የሰውን ባህሪ ባህሪ እንዳደረገው እወቅ ሲል ነው። ሰባቱ ሰማያት የተባሉ የጌታችን ልዩ ልዩ ባህሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው ናቸው። ቅድስት ሐናም እኔም ደግሞ አየሁ እንጂ አለችው። ምን አየሽ ቢላት ነጭ እርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማህፀኔ ስትተኛ አየሁ አለችው። እርግብ የተባለች እመቤታችን ድንግል ማርያም ናት። ነጭነቱ ንጽህናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ እርግብ መጣ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮ ገብታ በመሐፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጸነሷን ነው። ይህንንም ራእይ ያዩት ሐምሌ ሰላሳ እለት ነው። እነርሱም እንዲህ ያለ ራእይ ካየን ነገር ካገኘን ብለው እለቱንም በሩካቤ ስጋ አልተገናኙም ይልቁንም ፈቃደ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ምድርንም ሙሏት ብሎ ያበሰረ አምላክ ለእኛስ ይልክልን የለምን ብለው ዕለቱን አልጋ መንጣፍ ለይተው እስከ ሰባት ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በበአተ በሰባተኛው ቀን ከሰው የበለጠች ከመላእክትም የከበረች ደግ ፍጥረት ትወልዳላችሁ እና ዛሬ በሩካቤ ስጋ ተገናኙ ብሏችኋል ጌታ ብሎ መላአኩ ለሀና ነገራት። በፍቃድ እግዚአብሔር በብስራተ መላክ እመቤታችን ቤታችን ንግሥት ነው ማርያም ተጸነሰች። ክብርት እመቤታችን በተጸነሰች ጊዜ ብዙ ታምራት ተደርጓል። የሃናን ማህፀን እየዳሰሱ ብዙ እውራን አይተዋል፣ ዱያንን ተፈውሰዋል፣ ሙታን ተነስተዋል። ይህንን የተመለከቱ አይሁድ ቅዱስ ኢያቄም እና ቅድስት ሃናን በድንጋይ ወግረው በእሳት አቃጥለው ሊገሏቸው በጥላትነት ሲነሱ የእግዚአብሔር መልአክ ቅዱስ ገብርኤል ሊባኖስ ወደሚባል ተራራ ይዟቸው ወጣ። በዚያ ሳሉ በግንቦት አንድ ቀን ከፀሐይ ሰባት እጅ የምታበራ እመቤታችን ቅድስት ድንግል ማርያም ተወለደች። ጠቢቡ ሰለሞን በመሐሌ ጠቢቡ ሰለሞን በመሐሌ በመሀሌ በምዕራፍ አራት ቁጥር ስምንት ላይ እንደተናገረ ሙሽራዬ ሆይ ከሊባኖስ ነይ፣ ከአንበሶች ጉድጓድ፣ ከነብሮችም ተራራ ከነብሮችም ተራራ ተመልከቺ ተመልከቺ እንዳለ ይህ ትንቢት ተፈጸመ። በተወለደችም በስምንተኛው ቀን ስሟን ማርያም ብለው አወጡላት። እመቤታችን ቅድስት ድንግል ማርያም በእናቷ ማህፀን እያለች አያሌ ታምራትን በማድረጓ ለቅዱስ ኢያቄም እና ለቅድስት ሐና ከባድ ፈተና ሆኖባቸው ነበር። የበጎ ነገር ሁሉ ጥላት ሰይጣን አይሁድን በምቀኝነት አስነሳባቸው። የምቀኝነት ምንጭ ደግሞ ክፉ ልቦና ነው። ማርቆስ ምዕራፍ 7 ከቁጥር 22 የሰው ልጅ መንፈሳዊነትን ትቶ ፍጹም ስጋዊ ሲሆን ምቀኝነት ይሰለጥንበታል ገላ ምዕራፍ አምስት ከቁጥር ሀያ አንድ ፈቃደ ስጋው ገዝቶት በክፋትና በምቀኝነት የሚኖር ሰው ደግሞ ለማንም ፍቅር ሊኖረው አይችልም ገላ ምዕራፍ ሶስት ከቁጥር ሶስት ሰይጣን አዳምንና ሔዋንን ያሳሳተው በምቀኝነት ነው ዘፍጥረት ምዕራፍ ሶስት ከቁጥር አንድ ቃየል አቤልን የገደለው በምቀኝነት ነው። ምዕራፍ አራት ከቁጥር ስምንት ኢሳው ወንድሙን ያዕቆብን ለመግደል የዛተው በምቀኝነት ነው። ዘፍጥረት ምዕራፍ ሀያ ከቁጥር ሰባት እስከ አርባ አንድ የያዕቆብ ልጆች ወንድማማ ወንድማ ወንድማቸውን የወሴፍን እንግደለው እና በአንድ ጉድጓድ ውስጥ እንጣለው፣ ያሉት በኋላም በሮቤል በጎ ምክር በሮቤል በጎ ምክር ሀሳባቸውን ለወጠው። ለእስማኤላውያን ነጋዴዎች የሸጡት በመቀኘን ለእስማኤላውያን ነጋዴዎች የሸጡት በምቀኝነት ነው። ዘፍጥረት ምዕራፍ 32 ከቁጥር 20 እስከ 28። ሄሮድስ ህፃን ኢየሱስ ክርስቶስን ያሳደደው በዚህም ምክንያት 14 እልፍ ህፃናት ያሳረደው በምቀኝነት ነው። የማቴዎስ ወንጌል ምዕራፍ 2 ከቁጥር 16። አይሁድ ኢየሱስ ክርስቶስን እጆቹና እግሮቹን በቅንዋተ መስቀል ቸንክረው የገደሉት በምቀኝነት ነው። ማርቆስ ምዕራፍ 15 ከቁጥር 20 ከቁጥር ማርቆስ ምዕራፍ 15 ከቁጥር 24 ምቀኝነት የባህሪያቸው ምቀኝነት የባህሪያቸው እስከሚያስመስልባቸው የደረሱ አይሁድ በማሕፀነ ሃና ባለች ጽንስ ምክንያት የሚደረጉት ልዩ ልዩ ታምራት አላስደሰታቸውም። ተሰብስበውም ስለዚህ ነገር ምን እንላለን? ሃና ፀንሳ ሳለች በማህፀኗ ታድናለች እና የእስራኤልን መንግስት አጥፍታ በእኛ ላይ ልትነግስ አይደለምን? ተባባሉ። ይኸውም ከአሁን ቀደም ከነዚህ ወገን የሆኑት ዳዊት፣ ሰለሞን አርባ አርባ አመት ገዝተውን ነበረ ከነዚህ የሚወለደው ደግሞ ምን ያደርገን ይሆን ብለው ነው። ሀገር ያወቀው ፀሐይ የሞቀውን ምቀኝነታቸውን በሃይማኖት ለመሸፈን በሙሴ ሕግ መሰረት በድንጋይ ቀጥቅጠን እንግደላቸው ብለው በሌለበት በሌሉበት ሞት ፈረዱባቸው። ይህ የሙሴ ህግ የሚጠቀሰው ለአመንዝሮዎች እንጂ ትዳራቸውን አክብረው ህገ እግዚአብሔርን ጠብቀው በጾም በጸሎት ተወስነው በቅድስና ለሚኖሩ ለቅዱስ ኢያቄምና ለቅድስት ሐና አልነበረም። ዘሌ ምዕራፍ ሃያ ከቁጥር 10፣ ዘዳግም ምዕራፍ ሃያ ሁለት ከቁጥር 24። መንፈቀ ሌሊት በሆነ ጊዜ የመጸነሷን ነገር አስቀድሞ በህልም ነግሯቸው የነበረ የመላእክት አለቃ ቅዱስ ገብርኤል እያዩት ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸውና ወደ ሊባኖስ ተራራ ወሰዳቸው። ቅዱስ ገብርኤል ቅዱስ ኢያቄምንና ቅድስት ሐናን ወደ ሊባኖስ ተራራ የወሰዳቸው ያለ ምክንያት አይደለም። ወዳጄ ሆይ ሁለንተናሽ ውብ ነው። ጥንተ አብሶ የተባለ የአዳም ኃጢአት ያላረፈብሽ፣ ነጽሔት ንጹሐን ነሽ፣ ነውር የለብሽም፣ የአዳም ኃጢአት የለብሽም እህቴ ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ ተብሎ ስለ እመቤታችን ስለ ቅድስት ድንግል ማርያም የተነገረው ቃለ ትንቢት ይፈጸም ዘንድ ነው። መሃሌ ምዕራፍ አራት ከቁጥር ሰባት ሊባኖስ ከገሊላ በስተ ሰሜን እና ከፍንቄ በስተ ምስራቅ የሚገኝ ተራራማ ሀገር ነው። ዘዳግም ምዕራፍ አንድ ከቁጥር ሰባት በዝግባ ዛፍ የተሞላ ተራራ ነው። ንጉሱ ሰለሞን ለቤተ መቅደሱ ሥራ ያስፈለገውን ያስፈለገውን የዝግባ እንጨት ያስመጣው ከዚያ ነበረ። አንደኛ ነገድ ምዕራፍ አራት ከቁጥር 33 አንደኛ ነገድ ምዕራፍ አምስት ከቁጥር ስድስት ምሳሌነቱ ጥሩ ነው። ከሊባኖስ የተገኘ ዝግባ ለእግዚአብሔር ቤተ መቅደስ እንደሆነ ሁሉ በሊባኖስ የተወለደች ድንግል ማርያምም ለእግዚአብሔር ቤተ መቅደስ ሆና ተገኝታለች። አንድም የሊባኖስ ዝግባ ለቅዱሳን ምሳሌ ነው። የዚያ ፍሬው እንዲበዛለት እነርሱ ደግሞ ጸጋና ክብር ይበዛላቸዋል። መዝሙር ዘጠና አንድ ከቁጥር 12። ቅድስት ሐና የጽንሷ ወራት በተፈጸመ ጊዜ ግንቦት አንድ ቀን ከፀሐይ ይልቅ የምታበራ ሴት ልጅ ወለደች። ቅዱስ ኢያቄምም እመቤታችንን ስለሰጠው እግዚአብሔርን ካመሰገነ በኋላ በልብ ሆነው ደስ ብሎት ምስዋዕተ አቅርቧል። እመቤታችንንም ጡት ካስጣሏትም በኋላ ቅዱስ ኢያቄም እና ቅድስት ሐና ተሸክመው ወደ ቤተ መቅደስ ወስደው አስገቧት። ጻድቁ ኢያቄምም ጥቂት ዘመን ኖሮ በዚህች ዕለት በሰላም አርፎ ወደሚወደው እግዚአብሔር ሄደ። የአባታችን የቅዱስ ኢያቄም ረድኤት በረከቱ ይደርብን፣ በጸሎቱም ይማረን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን። አሜን።